በዚህ የሚበቃ አይደለም ብዬ ነው የማስበው። እያደረኩት ያሉት ነገር ትናንትና ሂጂ ሳምን ሳናገረው ስለገፋኝ አይ በቃ ብዬ ወደ ኋላ አልመለስም። ልቤ ችልም። ይህም አይደለም ፍቅር መስዋዕትነት ትከፍላለሁ። እስከ ጥግ ድረስ እሄዳለሁ። እኔ እንጃ ይገርማል ግን ማለት ሀያል ነው ፍቅር ሀያል ነው አሚኝ ያለው ስርጣቶች እንዲፈርሙ አለው አረ ፈኪሃ ፈኪሃ እኔ አንቺን ነገር ማለት ነው ብርድ ብርድ ብሎ ጃኬት ሁሉ አስደርቦኛል በቃ ወዴት እየሄድሽ ነው አረ ተረጋጊኝ እንዴ እኛ ሴቶች እኮ ሰላማዊ ሰልፍ ልንወጣ ነው ባንቺ የተነሳ ስማችንን አጠፋሽው ሴቶች ሴቶች ተባለ እንዴ ላተቀናጡ የሚራህመትም ብሎናል እናም ደግሞ እኔ በሱ ደግሞ እንዲች አልጠራጠርም። ና ተስፋ የቆረጣቸው ሰዎች ናቸው ነው የማስበው። እኔ ደግሞ ተስፋ የሚቆርጥ አይነት ሴት አይደለሁም። ተስፋ ባለመቆረጥ እዚ የደረስኩት ወደፊት ደግሞ ትልቅ ደረጃ የሚቆርጥ ተስፋ የማይቆርጡ ናቸው። አማኝ ተስፋ አይቆርጥም ይባላል። እና እናንተ ያላችሁትን አይደለም የምሰማው፣ አላህ ያለኝ ነው የምሄድበት። እና ብሶች እንደ ሌላ ነገር አትይቱኝ። በጣም ደግሞ የምትወዱኝ፣ በጣም ደግሞ የምወዳችሁ፣ ብሶች አላችሁ የማከብራችሁ። እንደዚህ ስለሆንኩኝ ክብሬን ዝቅ ያረኩ የረከስኩኝ የመሰላችሁ ያ መጥፎ አስባችሁ ሳይሆን ለእኔ ከማሰብና ለእኔ ትልቅ ፍቅርና ቦታ ስላላችሁ እኔ አዝኛና ተከፍችላ የማየት የማትፈልጉ ሰዎች ናቸው። የእውነቴን ነው የምላችሁ። ማለት በጣም ነው የማመሰግነው በጣም አመሰግናለሁ። ግን የእኔ ደስታ ከሆነ የሚያስደስታችሁ የእኔ እኔ ያለሁበትን መንገድ ጠንክር ያለ ያግዝሻል እንጂ ማለት ይህ አይሆንም አይባልም። የሰው ልጅ ሆነን የሰው ልጅ አትችሉም ማለት ነው እንጂ እኔ በቃ ግራግብትልማት ኮመንት ሰውን የጻፈ ወይም ኮመንት ይሳምን ባለፈው እንደዛ ያደረከው ስለደነቀጥክ እራሱ ስለተቀባህ አዲስም ስለሆነብክ ነው። አንተም ደግሞ ልብህ ጋር ሌላን ነገር ስላለ ነው፣ ስለተሰበርክም ነው ስለተቀፋህ እንጂ እንደዛ ያነሰው ሆነህ አይደለም። ይህም በደንብ አድርገህ ይረዳሉ። እናም ይሄ ደግሞ እስከ ጥቅ ድረስ እፋለማለሁ። ይሄኔና ምስኪን አይ ቻይ ቻይ፣ እንግዲህ መቼም ተስፋ አልቆርጥም መቼም ማለት ነውና መሆን ካለብኝ በላይ እሆናለሁ። ምክንያቱም ከእድሜ በላይ ነው እየኖር ያለሁት እና እያሳለፍኩትም ደግሞ ከምንም በላይ ስለሆነ እኔ እያሳለፍኩትም ሰው ማሳለፍ አይችልም። መፍረድ ግን ይችላል። ያለውበትም ቦታና እነሱ ማንነት ሰው መሆን አይችልም። ግን መፍረድ ይችላል። ስለዚህ እኔ መፋለም የምችለውን ከምንም በላይ መፋለም እንችላለን። ከምንም ደግሞ ተስፋ ተስፋ ባለ መቁረጥ ደግሞ እዚ ደርሻለሁ። ጭራሽ እንግዲህ ከኋላ እንደሰማችኋት ጦርነቱን እቀጥልበታለሁ፣ ጦርነቱን አለፋታውም እያለች ነው። እቀጥልበታለሁ ጦርነቱን። ስለዚህ አሁን ምንድነው፣ ከኢክራም ጋር ነው ጦርነቱን የፈለገችው። ኢስሃም እኮ ችግር የለበትም። ምናልባት አንቺ ሁለተኛ ሚስት ሊያደርግሽ ይችላል። ቻንስሽን ሞክሪ። ጦርነቱን ታይ አይደለም ግን፣ አሁን ጦርነት የገባሽው ከኢክራም ጋር ነው ኢክራም ጋር ሊጋቡ ነገሮች እስከሚመቻቸው እየጠበቁ ነው። ስለዚህ አንቺ ደግሞ በኢክራም መሀል ገባሽ ማለት ጦርነቱን አያስቀጠልሽው ማለት ነው። እንግዲህ ምን አውቃለሁ፣ ምናልባት አደራዳሪ አሜሪካ ልትገባ ትችላለች በመሀላችሁ፣ አይታወቅም። እና ብታደራድራችሁ ደስ ይለኛል። ኧረ፣ ኧረ ፈኪሀ ተከበሪ፣ ተይ፣ ተይ፣ ተይ፣ ተይ፣ ተይ፣ ተይ፣ ተይ እባክሽ! እንዲህ እቀጥልበታለሁ እንዲያውም የእናንተ ኮሜንት እና የናንተ ስድብ አበረታቶኛል። እስከ መጨረሻው እንደ እንድገፋበት ነው ያደረጋችሁኝ። አሁንም እቀጥልበታለሁ እያለች ነው እንግዲህ። ፈኪሀ እንግዲህ የሙስሊም አደቢህ አልነበረም። ከአደብሽ ካደብሽ ወጥተሽ በአደባባይ አፈቅርሃለሁ ከማለትሽ የሰው ሰው ማለት ነው የሰው ሰው፣ መውደድ እኮ በጣም ነው የሚገርመው እያለች ማለት ነው። ራስዋን ደስ ለምትጣቀው ለማምጣው ማለት ነው። በነገራችን ላይ ፈኪሀ እኔ ለምን እንደው አላውቅም፣ ከብዙ ወንዶች ጋር ነው የምትለጠፈው። ቀጣይ ከማን ጋር እንደምትለጠፍ አይታወቅም። ቀጣይ ደግሞ ምናልባት ተረኛ ተዘጋጅ። ከኢስሃም ቀጥላ ማለት ነው። በፊት እናሙ ጋር ብዙ ብዙዎች ጋር ስትለጠፍ ነበር። ያው ምንም ግንኙነት የለኝም ከነሱ ጋር ትላለች። ግን አሁን ደግሞ ቀጣይ ከማን ጋር እንደምትለጠፍ አይታወቅም። እና ሙስሊም ሴት በአደባባይ እንደዚህ ውርደት፣ ወላሂ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ለክብርሽ በጣም አይመጥንም። ማለት ሙስሊም ነሽ እና ኢንሻአላህ እነኛ ማሳብሪ ምናምን ስትል እኮ ያ ሱብሃንአላህ በቃ ሁለት ምናልባት ኢስሃም ከተመቸው ከተስማማ ከኤክራም ከኢክራም ቀጥሎ ሁለተኛ ሚስት እንዳደርግሽ ኢንሻአላህ እንግዲህ ያሰካልሽ። ግን አሁን እዚህ እየመጣሽ ምንኛ ላይ በቃ አታዛዝንብን አታዛዝ ምን በቃ አታዛዝንብን ምንድን ነው የሚባል እንዴ አበዛችሁ እኮ አበዛችሁ፣ ነን ፈኪሀ በጣም አበዛችሁ። ማፍቀርም እኮ ልክ አለው፣ ግን እንደዚህ በአደባባይ ምናልባይ በውስጥ እኮ ብታናገሪ የሚመልስልሽን እንሰማ ነበረ። ያው ነገሩ ጦርነቱ እንግዲህ የተጀመረው በዩቲዩብ ነው የሚያልቀውም በዩቲዩብ ይመስለኛል። እኛም እናደራድር ምናልባይ አሜሪካ ተጨምራበት እናደራራችሁ ሁለተኛ ሚስት እንዳደርግሽ አደራዳሪ አለን ብትልኪ እናደራድርሻለን። ለማንኛውም ፈኪሀዬ ማለት ነው እና አደቢ ኖርሽ፣ እባክሽ ይበቃሻል። ከዚህ በላይ ራስሽን አትግጂ እህቴ፣ አላህን ፍሪ እያልኩ ነው አሁንም ማለት ነው። ይህን ቪዲዮ ለፈኪሀ አድርሱልኝ። በተጨማሪ በሌላ ቪዲዮ እስከምንገናኝ ድረስ በቃ ጊዜ ይሁንላችሁ። ጦርነቱን የሚያብርደው በሉ ቀጣይ እንግዲህ ፈኪያማ እንደምታፈቅር በጉጉት እንጠብቃለን። ሰላም አሌይኩም ወረመቱላሂ ወበረካቱ።